ዛሬ በዱባይ በገዛ ጓደኛዋ ባሏን የተነጠቀችው እህት በሶሻል ሚዲያ የሴት ጓደኛ አታቅርቡ በሕይወታችሁ እያለች ያው መታለች ማለት ነው። ለእህቶቿ ምክር ይዛ ከች ብላለች። ስለሷ ዛሬ እነግራችኋለሁ። የእናት ቤተሰቦች ማለት ነው። ያው እሷን ያላያችሁ ስለምትኖሩ ለእናንተ ትምህርት ይሆናል ብዬ ይዤላችሁ መጥቻለሁ ማለት ነው። አሰላም አለይኩም ወራህመቱላህ ወበረካቱሁ። ውድና የተከበራችሁ የእናት ዩቱብ አድማጭ ተመልካቾች በያላችሁበት የአላህ ሰላም፣ እዝነት፣ ረደት ሁሉ ነገር አይለያችሁ እያልኩኝ ዛሬ በአዲስ ቪዲዮ ተከስቻለሁኝ። ቪዲዮን እስከ መጨረሻው አይታችሁ አስተያየት እንድትጽፉም እንድትማሩበትም እነግራችኋለሁ ማለት ነው። እናት ያው ነባሮች ላይክ እያደረጋችሁ ሼር እያደረጋችሁ፣ አዲሶች ደግሞ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ይህንን ቻናል አሳድጉት ማለት ነው። ምክንያቱም ለቅመሞች እዬ የሚጠቅም የሚጠቅም አስተማሪ አስተማሪ የሚሆን ነገርን ይጀላችሁ ከች እያልኩኝ እገኛለሁ አሁንም ኢንሻአላህ ቀጣይም እንደሚቀጥል በአላህ ሱብሐነሁ ወተዓላ ፍቃድ እነግራችኋለሁ ማለት ነው። አወለን ማስታወቂያችን እየሰራን እየተጠቃቀም እንሄዳለን ማለት ነው። ያው ወሎ አካባቢ ቤትና ቦታ የምትፈልጉ ቅመሞች እየ ያው ቪዲዮው ላይ ቁጥሩ ከአንድ ሶስቴ ከአራቴ እንደዛ ተጽፎላችኋል። ወደ ኋላ መለስ እያላችሁ ቁጥሩን እየወሰዳችሁ እየደወላችሁለት የቤትና የቦታ ባልተቤት መሆን ትችላላችሁ ማለት ነው። በአሁኑ ሰዓት በማንኛውም ነገር ላይ ታማኝ ያስፈልጋል እና እንደዚህ ታማኝ የሆኑ ወንድሞቻችንን ስናገኝ ደግሞ እንጠቀምባቸው ማለት ነው። ይህ ወንድማችን ብዙ የኮምቦልቻ ወጣቶች ስለ ታማኝነቱ የመሰከሩለት ጀግና ወንድም ነው። ቁጥሩን እየወሰዳችሁ ደውሉ፣ ተጠቀሙ። እነ ወንድም አቡ አሚራን እንግዲህ የማታውቁ የላችሁም። እሱም የመሰከረለት ወንድማችን ነው ማለት ነው። በሚቀጥለው ኢንሻላህ የሚቀጥለውን የመጣንበትን አጀንዳ እንቀጥላለን። ያው ዛሬ የተሰማው ያው እህቶቻችን ብዙ እህቶቻችን ያው በባሎቻቸው እየተጎዱ ይገኛሉ። በመኑት እንደ በመኗት ጓደኛም በመኑት ባላቸውም እየተጎዱ እያለቀሱ ይገኛሉ። አላህ ይስጥር። ወላሂ ከባድ ነው የሰው እንባ ያለበት ሰው። ምንም ፈልሃ አይወጣም ማለት ነው። ሁልጊዜ ጊዜ ነፍስየው እየተጨነቀች ነው የሚኖረው እና ለምንድን ነው እስኪ በራሳችሁ መንስኤ ስሜታችሁን የምትጎዱት? ሰዎችን ስትጎዱ የእናንተም ስሜት እንደሚጎዳ ሁሉም ያውቀዋል ማለት ነው። ሰዎችን ስታስቀይሙ ስትጎዱ ነፍስያችሁናት የምትጨናነቀው መብላት ስትበሉ ስትጠጡ ሁልጊዜ ያንን ያደረጋችሁትን ድርጊት እያሰባችሁ የምትበሉትም የምትጠጡትም አይጠጋችሁም ማለት ነው። የሆነ ሁልጊዜ ጭንቀት ነው የሚጠጋችሁ እና ለምን እንደዚህ ታደርጋላችሁ? ግን ሀባይ ወንዶችም ሴቶችም ማለት ነው እኔ ዛሬ ያው ይዤ የመጣሁት ለወንዱም ለሴቱም የሚሆን ትምህርት ነው። በዚች በእህታችን ላይ አስመርኩ ይዤ። ይቺ እህታችን ምንድን ነው የሆነችው? ዱባይ ነው የምትኖረው። ጠንካራ ብርቱ ልጅ ናት። ሁሉም የሚያውቃት ናት ማለት ነው። ሶሻል ሚዲያ ላይ ወታ ላይ ቆንጅዬ ልጅ ናት። መሻላ ተባረከላ። የሶስት ልጆች እናት ናት። መልኳም ሁለ ነገሯ ደስ ትላለች ማለት ነው። በሁሉ ነገር ያሟላት ናት ሴት ልጅ በዲኗ በስራዋ በንጽህና በመልኳ በሁሉም ነገር ብቁ ከሆነች ከእዛ ብቁ ናት ለባሏ ትሆናለች ማለት ነው። ከነዚህ ደግሞ ትንሽ አንድ የሚጎላት ነገር ካለ፣ ያን የሚጎላትን ነገር ደግሞ ባሏ ትክክለኛ ባሏ የልጆቹ አባት ከሆነ የልጆቹ አባት ከሆነ ያንን ያለባትን ጉድለት አስተካክሎ ልጆቹን አብሮ ማሳደግ ሲገባው፣ የሆነች ትንሽ ሰበብ ካገኘ ወደ ሌላ የሚሄድ ወንድ ይሄ ወንድ ነው ብላችሁ ታስባላችሁ? ሀባይብ ይሄ ወንድ ነው ብላችሁን? እስኪ እንደው ወንድ ነው ተብሎ ሊሰየም ይገባዋል? ሀባይብ እስኪ ይሄንን ወንዶችዬ ራሳችሁን ፈትሹ። ሴቶችዬም ደግሞ አብሶ የራስሽ ጓደኛ ሆና አብረሽ በልተሽ አብረሽ ጠጥተሽ እህቷ መስለሽ አብረሽ እየኖርሽ የእሷን ባል ደግሞ እያማለልሽ፣ መቼም ሴት ልጅ አሳሳች ናት ሀቂቀተን ማለት ነው። አብዛኛው ሴት ማለት ነው አሳሳሽ ነው። ጠንካራ ብርቱ፣ በቃ በራሴ ላይ የደረሰ በሌላ የደረሰ በእኔ የሚደርሳል ብላ የማታሰላስል አይምሯ ትክክል ያልሆነች ሴት በስተቀር አብዛኛው የሆነ ራስ ወዳድነት የሚያጠቃው ስለሆነ የጓደኛዋን የምትወዳትን ጓደኛዋን ባል እንደምንም ብላ ለማሳሳት ትሞክራለች ማለት ነው። እስኪ አንቺ የዛችን የጓደኛሽን አብረሽ ስትበይ አብረሽ ስት ጠጪ ኖረሽ እንደ እንደ እህቷ አያየችሽ አምናሽ ማለት ነው የሷን ባልስት ተነጥቂያት። እውነት ሸሪዓው ምንድነው ቢፈቅድ የኛ ወንዶች ማለት ነው መቼም ሁለት፣ ሶስት፣ አራት ለማስተዳደር ብቁ አይደላችሁም ብሎ ማለት ይሄ አላህ ጋር የሚያጣላ ነገር አይደለም። የሚታወቅ ነው። ከመቶ ፐርሰንት ባለፈው ያው እየተናገርኩ ነበር። አምስቱ ፐርሰንት ብቻ ሁለት ለማስተዳደር ቢበቃ እንጂ ዘጠና አምስቱ ፐርሰንት እንኳን ለሁለት ለሶስት፣ ለአንዷ ራሱ ብቁ ያልሆነ ነው። አሁን ላይ የምናየው ወንድ ማለት ነው ለስራ ያለው ተነሳሽነት አብዛኛው ወጣት ዝቅ ያለ ነው ማለት ነው። ወንድ ልጅ ድኑ ላይ ደካማ ከሆነ፣ ለስራ ያለው ተነሳሽነት ደካማ ከሆነ ማለት ነው፣ የሆነ ባገኛበት ትንሿ ነገር ተነስቶ ትልቅ ደረጃ ደርሳለሁ ብሎ የማያስብ ከሆነ ይህ ብቁ ወንድ አይደለም እና ስለዛ አሁን ላይ የምናያቸው ወጣቶች ብዙ አብዛኛው የእኔ ትንሽ ዝግ ያሉ ናቸው እና እንዴት ነው? ሁለት ሶስት አራት ተፈቅዷል። ተፈቅዷል እኮ ያተባለኩ መስፈርት አለው። ከሀባይ ዝም ብሎ አለመስፈርት እኮ ሁለት ሶስት አራት ተፈቅዷል አልተባልክም። ያ መስፈርቱን አሟል ካል ቀረብክ በኋላ አላህ ሱብሓነሁ ወተዓላ ጥያቄ እንደሚጠይቅህ በውስጥ ማሳደር አለብህ ማለት ነው። እና የእህታችን የተከሰብተባት ክስተት ምን ነበር መሰላችሁ? አብራት የምትበላ የምትጠጣ፣ አብረው ቤት በቃ ሁሉ ነገርን የሚያሳልፉ እንግዲህ፣ አሁን እኔ ከራሴ ጀምሮ በጣም ጓደኛ ካለችን፣ ልክ እንደ እናታችን ልጅ አድርገን ነው የምናስባት። ለክፉ የምታስበን አይመስለንም ማለት ነው። ግን ዞራ ደግሞ የምታጠቃ እህት ሞልታለችና፣ አላህን ፍሬ፣ ወላሂ አላህን ፍሬ። አንቺ ያችን የምታምንሽን እህትሽን እንደ እህቷ አድርጋ አሁን ላይ የነገሩ የእናት ልጅም እኮ እህቷን እየጎዳይ ነው እየበደለች ነው የሚገኘው። በነገራችን ላይ ጥንቃቄ ልናደርግ ይገባል እንጂ አሁን ላይ ሁሉም ራስ ወዳድ የሆነበት ጊዜ ላይ ነው የደረስ ነው። ላህም ምስታአን እና ምንድነው፣ ይች እህታችን የምታብረው፣ የሚበሉ የሚጠጡ በቃ ቤት የምትመጣ እህቷ እህት ነው የሚባለው ጓደኛ በነገራችን ላይ አላህ ላድለው እና ይች ምንድነው ያደረገችው? ይቺ ተጎጇ እህታችን የሶስት ልጆች እናት ናት። በጣም የምትወደው የምታከብረው እህት ናት። በስራም ያላት ተነሳሽነት መልኳም መልኳ ራስ ወድ ላይ በጣም የምታሳሳ ልጅ ናት ማለት ነው። አሁን ስናያት እንደ ስናያት ታሳሳለ ሀቂቃ ማለት ነው። ይችን የመሰለች ቆንጆ ትቶ ወደ ሌላ አሰበ ማለት ነው እና ይች እህታችን በጣም ስሜቷ ተጎዳ። በነገራችን ላይ ጠንካራ የሆነች ሴት በምትወደው ወንድ ላጅ ላይ ያኔ ያ ወንድ ሄደ ብላ ሳይሆን በጣም እየወደደችው በመሄዱ ሌሽ ይሆናል ብላ ይሆን አንዳንዴ ይሰማል ማለት ነው። ግን ደግሞ እህቶቼ እናንተ ብቁ ሴት ሆናችሁ ወንዶች ወደ ሌላ ተልከስክሰው ቢሄዱ ምንም አይሰማችሁ። ምክንያቱም እናንተ ሀቁን እየጠበቃችሁለት ነው። ሁሉን ነገር አላህ ስብሐነ ወተዓላ ባዘዘሽ መልኩ እያደርሽለት ነው። ሌላ አእምሮት ደግሞ ከሄዴ ስሜትሽን አትጉጂ። ያ ሰው ምንድነው? ለአንቺ ብቁ ስላልሆነ ነው የሄደው። ብቁ ቢሆን ኖሮ አንቺ ብቁ ሴት ሆነሽለት አብሮሽ ልጆችን እያሳደገ ለልጆቹ ፍቅር እየሰጠ፣ ላንቺ ፍቅር እየሰጠ አብሮሽ ይኖር ነበረ። ያ ሰው ግን ደካማ ጎን ስላለው በቃ ለእሷ ጋር መዝለቅ የለብኝም ብሎ ድክመት ስላለው ነው ወደ ሌላዋ ደግሞ የሚሄደው ማለት ነው እና ጀግና ወንድ ብቁ ወንድ ሀቂቃ ማለት ነው። አንዷን የምትወልድለት ከሆነ ለእሱ የሚያስፈልገውን ነገር ሁሉ የምታደርግለት ከሆነ ሌላ ምን አስፈለገው? ሌላ ለምን አስፈለገው? እስኪ እራሳችሁን ቆም ብላችሁ ሴቶችም ወንዶችም አጤኑበት ማለት ነው። እና ይችህታችን በቃ በጣም እለየዋለሁ ብላ ያላሰበችው አካል ሲለያት ስሜትን ይጎዳል መቼም። እና አሁን ላይ በቃ ምንድን ያለችው ይቺ እህት ያስተላለፈችው እህቶቼ የሴት ጓደኛ አታብጁ፣ ሴትን ልጅ አታቅርቡ ነው ያለችው። እናንተ በምታቋት ጓደኛችሁ ከምትጎዱና በማታቋት እናንተንም በማታቃችሁ እናንተን በማታቋት ሴት ከምትጎዱ በማታቋት ብትጎዱ ነው የሚሻለው። ያኔ አታቋትም፣ የእናንተን ማንነት አታቅም። አብራችሁ አብራችሁ አልበላችም፣ አልጠጣችም። የእናንተን ማንነት የእናንተን ክብር አታቅም የራሷን ክብር ክብርም ስለማታቅ የሰውንም ክብር ስለማታቅ ችግር የለውም፣ ትጉዳችሁ። ወላኪን ግን አብራ እየጠጣይ አብራ እየበላይ በቃ የራሳችሁ ሰው ሆና እያሰባችኋት እናንተን ደግሞ ለመጉዳት ስታስብ ያኔ ይሄ በጣም ነው ስሜትን የሚጎዳው ማለት ነውና፣ ይቺ እህታችን በጣም ስሜቷ ተጎድቶ በራሱ በዋራሱ ቁረር ቁረር አለ ማለት ነውና አሳዘነችኝ። እኔ በሆነ ሳ ብዬ ነው ያሰብኩት እና ምንድን ነው ይህን ይዤላችሁ የመጣሁት። ሌሎች እህቶቻችንም ከዚች ከእህታችን እንዲትማሩ ከዚች ከእህታችን ተምራችሁ እኔ ወላሂ እኔ ምን እንደምን ራሱ እየጨነቀኝ ነው አሁን ላይ በቃ እህቶቻችን በጣም ከም በሚያምኗቸው በባላቸውም ሆነ በጓደኛቸውም ሆነ በሁሉም ነገር ሀቂቀትን እያለቀሱ ሳያቸው ወላሂ በቃ እኔ እንጃ፣ አሳዝኑኛል። እና ብቻ ላሁ ምስትአን እስኪ ራስሽን ፈትሽ ሴትዬ፣ ማለት ነው። አንቺ የምትልከሰከሽ ሴት በእህትሽ ላይ የምትደረቢ እህት ማለት ነው። አንቺንም ነገ ጥሎሽ እንደሚሄድ ይህ ወንድ ማለት ነው። አስረግጭ ነው የምነግርሽ፣ እናትሽ ማለት ነው። እናት ኔ መቼም እኔ ያ እናት እንግዲህ የልጆቿን ባህሪ ታውቃለች፣ እና ለልጆቿ ላይ የሚደርሰው ጉዳትንም ጥቅምንም ስለምታውቅ እኔ አስረግጭ የምነግርሽ ያ ወንድ ወደ ሌላ ያ ወንድ ያችን ሚስቱን ትቶ ወደ አንቺ ሲመጣ ነገ ደግሞ ያች ሌላ ሲያገኝ አንቺን ጥሎሽ እንደሚሄድ አረጋግጬ ነግርሻለሁ ማለት ነው። እና ስለዚህ በእህትሽ ላይ የተደረብሽ እህትሽን አትጉጂ። ወነ ሸሪዓው ሸሪዓው እርግጥ ፈቅዷል ፈቅዷል፣ ቢፈቅድ መስፈርት አለው። ሀባይ፣ በእኛ ስራ እንደው ደጋግሜ የምነግራችሁ ነገር ሸሪአው መስፈርት አለው። ያን መስፈርቱን ታሟላላችሁ ወይ ወንዶችዬ? መስፈርቱን ታሟላላችሁ ወይ ሀባይብ? እናንተ ልጆቻችሁን አብሶን ልጅ ወልዳችሁ የምትለዩ ከሚስታችሁ ማለት ነው የእነዛ የልጆች ስሜት እንደው ሲጎዳ ማለት ነው ስታው እንዴት ነው የሚያስችላችሁ? ወላይ ነ ተለይታችሁ ከልጆቻችሁ ተለይታችሁ ሌላ ቦታ ስትኖሩ ምን አይነት ስሜት ነው የሚሰማችሁ? ሀባይብ አረ ከባድ ነው። እኔ መቼም እያዘንኩ ነው እንዲው አላህ እንዲው ጌታ ያደራህን እንዲው ባሉ ካዬ የኔ ባል እንዲው እንዲው ወዲያንተ አካባቢ የምትመጣውን ሴት እንዲው እግሯን እንዲው ስብር አድርግልኝ፣ እንዲው አይኗን እንዲው ሽፍን አድርግልኝ ያ ረቢ አላህ፣ እኔ እንዲው አማ አድርገው ይሄን ነው ማለት ነው። እና እህቶቼ ደግሞ ማለት ነው እናንተ ምርጥ ምርጥ እህቶቼ ደግሞ አወለን መጀመሪያ ወደ ትዳር ስትገቡ፣ በቃ አላህን ለምኑት። በቃ የምትፈልጉትን ነገር እንዳደርግላችሁ ለምኑት ማለት ነው። ከለመናችሁት ወላሂ ሁሉን ነገር ያስተካክልላችኋል፣ ያደርግላችኋል። ግን እኛ ምንድን ነው አወለን አወለን ማለት ነው ዱዐ አናደርግም፣ ዱዐ አናደርግም። ከዛ ዱዐ ስለማናደርግ እኛ የምንጠላውን ነገር ያደርግብናል። ደግሞ የምንጠላውን ነገር ማለት ሲያደርግብን ለኸይር ነው የሚለው ነገር ደግሞ በውስጣችን ሊኖር ይገባል። ለከይር ነው ይሄ ነገር የተከሰተው ብለን ስንል የሆነ የማንፈልገው የማንወደው ነገር ሲከሰት ለይር ነው ስንል አላህ ስብን ተላ ደግሞ ያለ ይር ያልሆነውን ነገር ወደ ከይር ነገር ይለውጥልናል። እና ስለዝግ ውስጣችንን አሳምነን በቃ ይሄ ነገር የሆነው ለይር ነው ይሄ ነገር አብሮይ ቢቆይ ለእኔ ለህይወቴ በጣም አስጊ ነበረ የሚለውን ማሰብ አለባችሁ። ማንኛውም ነገር በቃ የሆነ ወንድም በሉት ማንኛውም ነገር የሆነ የምንወደው የምንወደው ነገር አለ። ያን ነገር ሲያስወግድብን አላህ ስብሐነው ተዓላ ለኸይር ነው ማለት ይኖርብናል ማለት ነው። አንድ ቅሳ ልንገራችሁማ እንትን አንድ ግለሰብ ነበረና ከዛ እንትን አህያ ዶሮ አህያ ዶሮ ምንድን ነው ደግሞ፣ አንዱ ባለ ውሻ፣ እነዚህ ሶስት እንትኖች አሉት ማለት ነው። ውሻው ለሶላት ይቀሰቅሰዋል። አህያው ደግሞ ወደ ዱንካን ውሃ ያመላልስለታል። ውሻው ደግሞ ይጠብቀዋል ማለት ነው። ከዛ ከዕለታት አንድ ቀን እነዛ ውሻውም ሞተበት ሲሞትበት ለኸይረ ነው አለ። አህያውም እንደዚሁ ሞተበት ለኸይረ ነው አለ። ውሻውም እንደዚሁ ሞተበት ለኸይረ ነው አለ። ከዛ ለኸይረ ነው፣ ለኸይረ ነው እያለ ያዋስ አጠር ላድርጋችሁ ብዬ ነው። ከዛ ሲሞቱበት ለኸይረ ነው፣ ለኸይረ ነው፣ ለኸይረ ነው እያለ አሳለፋቸውና ከለታት አንድ ቀን የሱ ንብረቶች ካለቁ በኋላ በአካባቢው የሚኖሩ ሰዎች ደግሞ እነዚሁ ነንትኖች እንሰሳዎች አሏቸው፣ በዛ በአካባቢ የሚኖሩ ማለት ነው። ከዛ እነዛ ንብረ እንትኖች እንሰሳዎች ያሏቸው የአካባቢው ሰዎች ጠዋት ሲነሳ ተማርከዋል። ያ በኸይር ነው እያለ ያሳለፈው ሰውዬ ከዛ እነዛ ሰዎች በምን ነበረ ሊማረኩ የቻሉት ማለት ነው። በእነዚያ በእንስሳቶች ነበረ ማለት ነው። የዶሮውም ድምጽ ሲሰማ፣ የአህያውም የውሻውም፣ የሁሉም ሲሰማ፣ እነዚያ ሰዎች ተማረኩ ማለት ነው። ምንድን ነው የሚያሳየው? እሱ ብቻ ተርፏል ያ ሰው። ለኸይር ነው ለኸይር ነው እያለ ያሳለፈው በእነዚያ በእንስሳቶቹ አማካኝነት ህይወቱ ሊተርፍ ቻለ ማለት ነው። እና ይሄ ገጠመች ስላለ እንደዚህ ብላችሁ ለኸይር ነው እያላችሁ ነገራቶችን አሳልፉ። የሆነ ችግር ሲፈጠርባችሁ ለኸይር ነው ለኸይር ነው እያላችሁ አሳልፉ። ኸይር ነገር ያጋጥማችኋል ብዬ አስባለሁ ማለት ነው። እንሻላህ ቅሳውን ያው አስተካክሌ ካላቀረብኩት ሁላችሁም የምታውቁት ቅሳ ነው። ብዙ ጊዜ ይተረካል፣ ይነገራል። እና ይሄ ነገር ለእኛ ለማስተማር ነው። እና እህቶቼ ብርቱ ጀግና ሆኖ ነው የምላችሁ እህቶቼ በተለይ ያ ወንዶች እያሁን ላይ ያው ፋሽን አድርገውታል። ይሄንን ሁለት ሦስት አራት የሚለውን ግን ወላሂ እኔ እፈራላችኋለሁ ወኝ እፈራላችኋለሁ። ምክንያቱም አላህ ስብሀነሁ ወተዓላ ቅጣቱ ብርቱ ነው፣ እና የእህቶቻችሁን እምባ ስታፈሱ እናንተ ደግሞ ነገ አላህ ስብሀነሁ ወተዓላ ፊት እንደምትቀርቡ መዘንጋት የለባችሁ ማለት ነው። የኛው ውድ ነቢ አደራ አደራ አደራ ብለዋችሁ ነው ያለፉት። እና ያችን አደራ የተባለችን እህት ለምንድን ነው የምታስለቅሷት? ጥያቄ እና በኮመንት አሳውቁኝ፣ ይህንን ሀሳብ የተረዳችሁ በቀጣይ ቪዲዮ እንሻላ እስከምንገናኝ ድረስ ብዙ ብዙ ገጠሞች አሉ የሚያሳዝኑ። ብቻ አላህ ይስጥር፣ አላህ የሚያሳዝንን ነገር ሁሉ ያስወግድልን፣ ሀገራችንን ሰላም ያደርግልን። ሀገራችን ሰላም ከሆነልን በሀገራችን ላይ ስራችንን እየሰራን ባላችን ጋር እየኖርን ባላችን ወደ ሌላ እንዳያስብም የምናደርግበት ሂደት ስለሚገጥም ይህንንም አላህ እንግዲህ ያስተካክልልን ማለት ነው። ምክንያቱም ከመራራቅ የተነሳ ችግር ይፈጠራል። ሀባይብ ተቀራርባችሁ፣ ባላችሁ ነገር እየተብቃቃችሁ፣ ፍቅር እየተሰጣጣችሁ ስትኖሩ እና ተለያይታችሁ ስትኖሩ ይለያያል ሀባይብ ያኒ አብራችሁ ስትሆኑ ችግሩንም መከራውንም አስደሳችሁንም ማስከፊውንም ትረዳዳላችሁና ያ ነገር ስሜታችሁ እንዳይጎዳ ሀታ ራሱ አብራችሁ እየኖራችሁ መለያየት ቢመጣ የራስሽንም ችግር የእሱንም ችግር ልትረጂ ያስችላል ማለት ነው። እና ይሄ ስሜትን አይጎዳም። ወላኪን ግን ተለያይተን ስንኖር የማንረዳዳበት ነገር አለ፣ የማንሰማማበት ነገር አለ በአካልና በስልክ የሚስተላለፉ ነገራቶች ይለያያሉ። ሀቂቃ ማለት ነው ቁጭ ብለሽ የምትወያዩ አጠገቡ ቁጭ ብለሽ የምታወያዩ እና በርቀት ደግሞ በስልክ የምትለያዩ የምትወያዩ መወያየት ይለያያል። እና እህቶች አሁንም ተራርቃችሁ አትኑሩ። እንዶ ባላችሁ ነገር እየተበቃቃችሁ ያገባችሁት ሰው ጋር አብራችሁ ለመኖር ሞክሩ እላችኋለሁኝ። እንሻአላህ ምክሬ ከተመቻችሁ ቪዲዮን ላይክ ላይክ እያደረጋችሁ ሸር ሸር እያደረጋችሁ ለእህቶች አድርሱልኝ ይህም ብቻም ሳይሆን አጠቃሚ ጠቃሚ ነገሮችን ይዤላችሁ እመጣለሁ ኢንሻአላህ ለእኛ የሚያስፈልጉ የሚያስፈልጉ ነገራቶችን በተለይ ስደት ላይ ሆነን ለእኛ ምን ያስፈልጋል ሀገራችን ስንገባ ምን ያስፈልገናል ጥንቃቄስ ማድረግ ያለብን ምን ምን ላይ ነው የሚለውንም ይዤላችሁ እመጣለሁኝ ምርጥ ምርጥ ወንድሞች በዙሪያዬ አሉ እነሱ የሚያስተላልፉትን እናንተን እኛን ለመጥቀም ደፋ ቀና የሚሉም ደግሞ ወንድሞችም አሉ። በዚህ በሶሻል ሚዲያ ሶሻል ሚዲያ እንዴት አድርገን መጠቀም እንዳለብን ከምን ከተቆጠብን ውጤታማ እንደምንሆን በዚህም ዙሪያ ሀገራችን ላይ ምን እንደሚያስፈልገን ገብተን በዚህ በዚህ ዙሪያ ኢንሻላህ በቀጣይ ይመጣላችኋለሁ። በያላችሁበት የአላህ ሰላም እዝነት አይለያችሁ ትላለች እናታችሁ።